ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። በያላችሁበት የዓለም ዳርቻ ሌክቸር ሰብስክራይብ ማድረግ አትርሱ። ከፍተኛል። እኔ ዛሬ እንግዲህ ንግስቷ ወደ ይመን በመመለሷ እውነት በጣም ነው ያዘንኩት። በጣም ማለት ነው፣ በጣም ነው ይህ ከፋኝ፣ በጣም ነውም የደነገጥኩት ማለት ነው። ሳይድ እንግዲህ የዘራውን ጨድ ነው የምለው ሌላ ምንም እና ሌላ ምንም አልልም የዘራኸውን እጨድ ነው የምልህ። ምክንያቱም ይህ ሁሉ እንግዲህ ለሌላ ሴት አንዲት ደህና ሴት እንኳን አግብተህ ፈቅዳላለች አግባብላለች ደህና ሴት እንኳን አግብተህ አብረው ተመካክረው የሚኖሩ ደህና ሴት እንኳን ለልጆች እናት ነኝ የምትል ሴት እንኳን ብታገባ ኑሮ ይህ ሁሉ አይደርስም ነበር። እና በጣም ከባድ ነው ብቻ አዝኛለሁ። እስኪ አብረን እንስማት። ማለት አልተመቻችልኝ ምናምን እና ያው የሚያግዜ ሰው ጠፍቶ አይደለም፣ ግን የሰው ፊት ማየትም አልፈልግም። አንዳንድ የሰው ፊት ከማየት እጅግ ር ያላችሁ ሰርታችሁ መኖርን የመሰለ የለም ማለት ነው እና እንግዲህ በጣም ስለከፋኝ ነው እና እንግዲህ ተመልሼ ወደ የመን ሊሄድ ነው ወደ ሊሄድ ነው ማለት ነው። የሚሄደውን ቪዲዮ አንድ ላይ የመነዘው ስደር ስለቅላችኋለሁ ከዚህ ቪዲዮ ጋር ማለት ነው። ነገር የሚሄደው ወደ መን እንግዲህ ልጆችም ማለት ነው ፓስፖርት ስላላቸው ያለው የሚያስወቅቼላቸው መኖሪያ ፈቃድም አላቸው እና እንግዲህ ያው ከፈለኩኝ መመለስ ይችላለሁ ማለት ነው መመለስ ከፈለኩኝ ያጥቃ እንግዲህ እዛ። ለምንድን ነው የምትሄዱ ካላችሁኝ፣ እዛ በቃ ልጆቼን ይዤ አረቤት ገብቼ አረቤት ብሰራ ይሻለኛል። ምክንያቱም ሳይድና አዩን እራሱ እየተከታተልኩኝ ቪዲዮ መስራት ማለት መጀመሪያ እይታም ስለነበረው እነሱን እየበቃ ወደ እኔ ዴት ምናምን ወጥቼ በቃ እንደ ስራ አድርጌው ነበረ ማለት ነው። እንደ ስራ በቃ ስራ ሰርቼ ከታየልኝ ስራ ሰራበታለሁ። ያው መጀመሪያውንም ዩቱበር ስለሆንኩኝ ማለት ነው። ግን አሁን እነሱን መከታተል ራሱ ስለቼ ሁሉ ጊዜ እነሱን የተከተሉ እንደዚህ ያሉ፣ እንደዚህ ያላሉ ማለት አስጠላኝ ማለት ነው። እና በቃ ያው ደግሞ ጅን አንዳንድ ደግሞ ኢትዮጵያ ኢትዮጵያ ደግሞ ብር በጣም ነው የምትጨርሱት እንዳረብ ሀገር አደለም። በቃ አያልቅም፣ ያላችሁት ብር ሁላ ድምጥማጡ ነው የሚጠፋው ማለት ነው። በተለይ ደግሞ ሰው ከሌላችሁ በጣም ችግር ነው። በአሁኑ ጊዜ ደግሞ የቀረባችሁትም ሰው ይቅዳችሁ፣ ያላችሁትም ሰው የእናንተ አይደለም። ሰውን ልቡን ገልጻችሁ አታዩት። ሁሉም ሰው ለጥቅም ለመጠቀሚያ ነው የሚፈልጋችሁ፣ ወይ ደግሞ በቃ ሊጠቀምባችሁ ነው እንጂ የእውነት ቀርቦ ሊያግዛችሁ ሊኖር ይችላል አይታወቅም፣ እንግዲህ ግን ሁሉም በቃ ሁሉም ቀርቧችሁ ሊጠቀምባችሁ የሚፈልግ ሰው ነው ያለውና በጣም ስለከፋኝ ነው በጣም ይቅርታ አልቅሽ አልቅሽ እያለ እና በጣም ከፍቶኛል እንግዲህ ያው ዙሮ ዙሮ አልሐምዱላ ቤተሰቦችን ማይቻለው ቤተሰቦችን ካየው በቂ ነው ዋናው ነገር ቤተሰቦች ናቸውና ስለዚህ እዚህ የተደባበቁ ለምን ከዛ ጋር ብቀመጥ እንደማይመች ነው ያውቃለው። እሱም ዝም ብሎ ወይ ለቪዲዮ የናንድ የሚከተለኝ ወይ ወይ አላቅም እሱ ራሱ ምን እንዳስበው ወይ ዝም ብሎ እሱም እንደኔ ቢዝነስ ብሎ ይሆናል። ወይም የሀገር ለሀገር የሚከተለኝ ብዬ እውነትን ሊፈልግ ፈልጎ ላይሆን ይችላል። እኔ ምን አገባኝ? እሷን ቢዝነስ ብላ ካለች እኔም እንደ ቢዝነስ ሊየው ብሎ በቃ እንደ ንግድ ማለት ነው። እንግዲህ ተያያዥ ነው እንግዲህ ሱቅ ሆኖናል ማለት ነው። ስለዚህ ያው ወደ የመን ሂጄ ልጆችን እያሳደኩኝ ስራ ብሰራ ይሻለኛል። ያው ስራ አረቦችም ስለማያውቅ ቋንቋም ስለምችል ሂጄ ብገባ ይሻለኛል። ስራ ስራ እገባለሁኝ ብዬ አስቤያለሁኝ እንግዲህ አላ በሰላም ያደርስሽ በሉኝ። በጣም ወዳችኋለሁ። እንግዲህ ቪዲዮ ምለቅላችሁ የመን ስገባ ነው። ከዛ ከተመቸኝ ቪዲዮ ቀርጨላችሁ ምናምን ማለት ነው። ያው በእርግጥ ማለት ነው፣ እኔም ድንገት ከከፋኝ ብዬ መጀመሪያ የነበርኩበትን ቤት አለቅኩትም። ልጆች መጀመሪያ እዛ ከሰይድ ጋር ስላይ አዛኝው ከተማም ሁለተኛው ከተማ ያለውበት ማለት ነው። እሱን ጓደኛዬ ተቀምጣበት ነበረ አጋጣሚ እንግዲህ ልመጣ ነው ብያታለሁ። እሷም ደግሞ በጣም ጥሩ ሰዎች ናቸው እዛ ያሉት ማለት ነው። እሷም ደግሞ ምን ችግር የለውም ከመጣሽ የዛው ቤት ትገቢያለሽ እኔ ወደ ቤት እመለሳለሁ ብላኛለሽ ማለት ነው። እንግዲህ ይህንን ይመስላል የኢትዮጵያ ቆይተይ ከፍቶኝ እመለሳለሁ ብዬ አስቤ አላቅም ያጋጥማል ነው ያጋጥማል እንግዲህ ያው ምን ይደረጋል። ለመኖር ሳይፈጨረጨር ምናልባት ጂቱ ላይ ወጥተን ስስቅ ወይ ስስቅ ወይ ስጫወት ሁሉም ነው ወይ የደለን ወይ ምናምን ይመስለዋላ ወይ ደግሞ ሁላችሁም ተመለሽ ከሰይድ ጋር ምናምን ትላላችሁ። የሚመቸኝ በእርግጥ እናንተ ለመንግላችሁ ነው የሚመቸኝ ስለሚመስላችሁ ነው። ግን ብዙ ነገር አለ ከጀርባ ማለት ነው። በቃ ለዛ፣ እዛ ደግሞ ገብቼ የባሰ ከሚሆን በቃ ወደዛ ይጀ ደግሞ ስቱዲዮ ቪዲዮ ወስኛለ ማለት ነው። ለማንኛውም እንግዲህ ለማንኛውም እንግዲህ ይመን በሰላም እንዲገባ ዱአ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። ያው ዝሮ ዝሮ መጀመሪያ የነበርኩበት ቤት ነው ማለት ነው የምገበው እነሱም አላይስጣቸው እስከዛሬ በርግጥ እኔ ስመጣ የአንድ ወር ከፍዬበት ነው የመጣሁት። ግን አሁን ሶስት ወር ሆነ ማለት ነው። ሶስት ወር ሊሆነኝ ነው መሰለኝ። ሶስት ወር አልሞላኝም ገና ሊሆነኝ ግን፣ በቃ አንድ ወር ከምናምን እሷ ነበረች ማለት ነው። ትከፍለኝ ነበረ። ልመጣ ነው ስላት ምንም አልከፋትም። ደስ ነው ያላት። እንደው መጀመሪያ ነው የኢትዮጵያ ማለት ብር የማያልቅ መስጠት ምናምን እያሉ ነበር። ግን መጥቼ አንዳንድ የምፈልገውን ነገር አደረግኩኝ ምናምን ምናምን እና ያው እንግዲህ ምን ይመስላል ማለት ነው በመሄድ የምትደሰቱት፣ ምን እንኳን ደስ ያላችሁ ማለት ነው። እኔ አሁን ይከልከል ያለኝ በቃ ጭቅጭቅ እራሱ ፊት ላይ ወጥቶ፣ ይሄን አልሽኝ፣ ይሄን አላልሽኝ አስጠላኝ ማለት ነው። በጣም አይሰለችኝም። በቃ በጣም ደበረኝ፣ እነሱ እራሱ ማለት ነው። እና ለማንኛውም ዱዋ አድርጉ፣ ሁሉ በሰላም እንዲደርስ። እወዳቸዋለሁ፣ አከብራቸዋለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። እንግዲህ ኢትዮጵያ

አሰላሙ አለይኩም ረህማቱላይ በረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ በዝት በዝዝት፣ ይበደልኝ። እንግዲህ እሄዳለሁ እመጣለሁ፣ እሄዳለሁ እመጣለሁ። በዚህ አመት ሳይሆን በዚህ ወር ውስጥ ነው የሚባለው። አይ ከወር እንኳን አለፈኝ፣ ወራት ውስጥ ልበለው እንዴ? ተሽከረከርኩኝ፣ አይገልፀውም። ተሽከረከርኩኝ፣ ተሽከረከርኩኝ፣ እውነት ከሰና እንደተነሳው በየሀገሩ ቢሆን አለምን አዳርሻለሁ። በቃ ለማንኛውም እንግዲህ ከኢትዮጵያ ወደ የመን ገብቻለሁ። የመን አደን፣ ያው በረራ ያለው አደን ስለሆነ ማለት ነው። ቀጥታ ከኢትዮጵያ ወደ አደን ነው የምትመጡት፣ እና ቀጥታ መጥቻ አለውኝ ማለት ነው። እንግዲህ እንደምታዩት ከሰና ስመጣ የአገር ኮተ ሰብስቤ ፍዳዬን ስላየውኝ፣ በአሁኑ ስመጣ ልጆችንና ይህችን አንድ ሻንጣ ጥልጥል በቃ እንጂ ምንም እንትን የሌለበት፣ በቃ መኪና ባስ ላይ እንዲ ይጭኑላችኋል። በቃ ምንም ግልግል ደረጃ ማውጣቱ ደረጃ ማውረዱ ምን ማለቱ ሰው መሰብሰቡ አሁን ራሱ ደረጃ ማውጣቱ ደረጃ ማውረዱ አሁን ይህችን በቃ ነገርኳቸው፣ ተለው ወርደው ተቀበሉ ልጁ ላኩልኝ አመጣልኝ ማለት ነው ያኛው የሚወስድልኝ ሰው ደውዬ በገንዘብ ነው ያስወረርኩት ማለት ነው። ያ የኛ አበሻ ልጆች ናቸው አግኝቻቸው ከሆቴል ሰወጣ ወደዚህ ይዘውኝ መጡ። ከዛ ሰወጣም ደግሞ ድጋሚ ደውዬላቸው ቁጥር ተቃይረን ነበረ መጡ። እዛ ሄድን ማለት ነው። እና እነሱም አላይ ስጣቸው አወረዱልኝ። ከዛ በ ሲሄድ ሲሄድ ማለት ነው ከኢትዮጵያ ኢትዮጵያ ከሀምሳ ሺህ በላይ ነው ያወጣሁት ማለት ነው። እና እንደውም ይህን ሁላ ከምገዛ ምን አለ እዛው ገዝቼ። በጣም ነው የተናደርኩት ማለት ነው። ይህን ሁላ አውጥቼ የኪሎ ከፍዬ ምን ማን እንደዛ ፍዴን በልቼ መከሬን አይቼ ምን አለ እዛው ኢትዮጵያ በገዛው ነው ያልኩት። ኢትዮጵያ ለምን አልገዛውም ነው ያልኩት ማለት ነው። እና በጣም ነው የተናደርኩት በመግዛቴ የራሱ የማይሆን የማይሆን ሰብስቤ፣ እኔ ራሱ ከሄድኩኝ በኋላ የምለብሰው ልብስ ራሱ አስጠላኝ። እና ብዙ ጊዜ እውነት ለመናገር ከሆነ በተለይ እዚህ እዚህ እኔ ያው ወደ ሌላ ሀገር እንኳን ልብስ ምናምን አለ መሰለኝ ሳይ ወደ ዱባይ ምናምን እዚህ ግን እንደምፈልጉት አይነት ልብስም ስለሌለ ኢትዮጵያ ስትሄዱ ወይ ፋሽኑ ያለፈበት ሊሆን ይችላል፣ ወይ በቃ መልበስ የሚደብራችሁ አይነት ልብስ ነው ማለት ነው። እዚህ ቆንጆ ያላችሁ ልብስ ኢትዮጵያ ይደብራችሁ ይችላል። እና በጣም እኔ ራሱ በጣም ነው የተናደርኩት። ምን አለ ባልገዘው ነው ያልኩት ማለት ነው ከልጆች ልብስ ውጪ እና በዚህ ሻንጣ ብቻ ይችን ሻንጣ ብቻ እንጠልጥ እየወጣው ማለት ነው። ስለ ቤቱ አላወራዋቸውም ሳ ቤቱ ራሱ ሹቃን የተመለስኩት እዚህ ማራ ላይ ተከራይተ የሚኖሩ ረጅም ዓመት እዚህ ቆዩ የቆዩ ስላቸው እዚ እዚ ሀገር ሰዎች ናቸው፣ ግን እዚህ ማራ ላይ ብዙ ጊዜ የኖሩ ማለት ነው። እንደዛ ናቸው ማለት ነው። እና ያው አረቦችም ወለዶችም አሉ ብያቸዋለው የለ እና ለእነሱ ነው ማለት ነው ሰጥቻቸው የልኩት ለምን ድንገት ቀኑ ካለፈ ያው ባለቤቶቹ ጋር እነሱም ስለሚተዋወቁ ይሰጧቸዋል። ቀላል ነው ማለት ነው። ምንም ትቼ የሄድኩት ነገር የለኝም። የራሳቸውን ቤት ነው ትቼ የሄድኩት ማለት ነው። ምንም ተመልሼ የሚወስደው ነገር የለኝም። የሚሸጠው ነገር የለኝም። እቃቸው እንዳለ የእነሱ ነው። ምንም ከሻንጤ ውጭ ይዤ የገባሁት ነገር ስለሌለ ከተመለሽም ተመለሽ ነው አለችኝ ማለት ነው። አይኔ እንኳን እኔ ሲሄድ እንደማልመለስ እርግጠኛ ነበር። የሄድኩት አልመለስም ብያት ነበረ ግድ የለሽም ብትመጭ እንቀበልሻለን። በእርግጥ እኛም ቤት አለ፣ ግን አንቺ እንትን ስለምትሳቀቂ ነው ምናምን አለች ማለት ነው። እኔም ያው ዝም ብዬ የለም በቃ ዝሮ ዝሮ ስለተከፈለበት ይቀመጥ፣ ከፈለጋችሁ እናንተም ግቡበት ምናምን ብያት፣ ከፈለጋችሁ እንግዳ ከመጣም ተቀበሉበት አልኳት። ሴትዮዋም ስለሚግባቡት እሺ አለቻት። ያው እሺ ባትልም ቀዶ ስለከፈልኩኝ መፍትሄ ነው ማለት ነው። በተረፈ ቁልፍን ሰጥቼ የሚሄድ አሁን ላይ አንዳንዴ ማስተዋል አያችሁ፣ እናንተ ሲንታታባችሁ ከጎናችሁ የሚደግፋችሁ ሰው ካለ አሪፍ ነው ማለት ነው። እና ስመጣ ልክ እንደ ራሴ ቤት ቁልፍን ተቀብያት እየመጣው ነው ብዬ ነግሪያቸዋለውኝ። ስመጣ በቃ ቤቱን ንጹህ ነው። በእርግጥ ያው አጥራርተው በካክሮ ምናምን ጠበቁኝ ማለት ነው። እና ያው ስለ ቤቱ ይህን ይመስላል ማለት ነው። ወሬ አንዛዘቡባችሁ። በተረፈ ግን ያው አሁን እንደመጠውኝ ምሳ በልተን ትንሽ አጫዎቻቸው ምናምን ነገር እንደዚህ መዝናኛ ወስጃቸው እነሱ ድክም ብሏቸው ተኝተዋል ተኝተዋል። አሁን ዛሬ ሰው አላዘልኝም ማለት ነው ስተኝተዋል ማለት ነው። በነገራችን ላይ ቪዲዮ ስቀርጽ ናችሁ ወይ ሰላማችሁ፣ ብዝት ብዝት ስት ይበልልኝ በያላችሁበት ያለም ዳርቻ ዛሬ ምን እንደምላችሁ አላውቅም። ግን የምር እኔም ከፍቶኛል ከፍቶኛል ዛሬ ማለት ነው። ምክንያቱም ምን እንደምላችሁ አላውቅም፣ ንግስቷ ወደዛ በመመለሷ እጅግ በጣም ከፍቶኛል። በጣም በጣም ማለት አንዳንዴ እንደዚህ ያልሆኑ ሰዎች ላይ ስትወድቁ እንደዚህ ነው መጨረሻችን። አንዳንዴ መጀመሪያ ምንም የሆን መጨረሻን አሳምረው የሚባል አባባል አለ። ፈጣሪ የሁላችንም መጨረሻ ያሳምረው። እውነት በጣም ነው የከፋኝ፣ በጣም ማለት ነው። በጣም ሴት ልጅ በዚህ ደረጃ ሌላ ሴት ፈልጎ ሌላ አካል ፈልጎ ሌላ የልጆችን እናት በዚህ ልክ በዚህ ጉድ በዚህ አሰደባ ታሰቃያ ታሳደዳ ታሯሯጣ መጨረሻው እንግዲህ ተመልሳ ድሮ የተወችውን ወደ አረብ ቤት ለመስራት እንግዲህ ተመልሳ ወደ የመን ሄዳለች ማለት ነው። እውነት ለመናገር በጣም ነው ያዘንኩት፣ በጣም ነው የከፈኝ ማለት ነው። በጣም በጣም በጣም ያሳዝናል። እንደ ሰይድ አይነት ባለጌ ሰው ማግባት እንደ ሰይድ አይነት አሳዴ ባለጌ ለልጆቹ የማይሆን ለአነጋገሩ ግድ የሌለው ሰው ማግባት መጨረሻው ይሄ ነው። መጨረሻው ይሄ ነው። በጣም አዝናለሁ። በጣም በጣም ይገርማል። የምታደርገው የአንዳንዱ ነገር ለንግግርህ፣ ለምታደርገው፣ ለሰው ያለህ ሞራል፣ ለሰው ያለህ አስተሳሰብ። ይህን ያህል ጊዜ ይህን ያህል ወራቶች ስትጨመለቅ ቆይታል፣ ድራማህን ስትሰራ። የድራማህ ውጤት ደግሞ ልጅቷን ለምታየው ነገር ዳርጓታል ማለት ነው በጣም ያሳዝናል። በጣም እውነት በጣም ነው የገረመኝ። በጣም ነው ያዘንኩት። በጣም ነውም እየደነገጥኩት እውነት ለመናገር ማለት ነው። ሶ ሳድ በጣም ልታሳፍር ይገባል። ታሳፍራለህ። በቃ ሳድ ታሳፍራለህ። በጣም ነው ማፈር ያለብህ። በስራ ማፈር አለብህ ማለት ነው። በጣም በጣም ማለት አንዳንዴ በቃ እኔ ማለት በማታስቡት ባላሰባችሁት መንገድ ባላለማችሁት መንገድ እንደዚህ ይሆናል። ባላላችሁት መንገድ ዓለም እንደዚህ ነው። በቃ ዓለም እንደዚህ ናት። ይህን ያየሁት ማለት ነው ዓለም እንደዚህ ናት። የምር እኔ በጣም ነው የከፋኝ ማለት እንደ ሰው እንኳን ሌሌ ስታስቡት ሰሄድ እንደ ሰው እንኳን ሽማግሌ እንኳን ይዞ እንኳን እሷን መፈለግ ወይ ደግሞ ይቅርታ መጠየቅ አልፈለግም። ሽማግሌ አልፈለግም፣ ምክንያቱም ብዙ ጥያቄዎች ስለሚጠየቅ እነዚያን ጥያቄዎች መመለስ ስለማይፈልግ እሱ ብቻ ነው እኔ ተመለሽ አጣዋት እያለ ሲያሳድዳት የነበረው ማለት ነው። ምክንያቱም ደግሞ የእሱን ችግር ማንም እንዲያውቅበት ስለማይፈልግ በትልልቅ ሰዎች መጠየቅ አልፈለገም። በትልልቅ ሰዎች ተገናኝቶ ማግኘት አልፈለገም። ሌላውን ነገር ሁሉ ተውትና እስቲል እንኳን ቤት በገዙበት በሪል እስቴቶች እንኳን በቀላሉ እሷን ማግኘት ይችል ነበር ማለት ነው። በቃ እንዲያገናኙት ማድረግ ይችል ነበር ነገር ግን እሱ ይህን ነገር አልፈለገም። ምክንያቱም ብዙ ጥያቄዎች ተጠይቆ እነዚያን ለንግስቷ መመለስ ስላልቻለ ማለት ነው። እና በጣም የምታሳፍር ስለሆነ ልጆቿን እሷ ታሳድጋለች። ምንም ተመልሳ የእውነት ወደ ሰው ቤት የምትገባ ከሆነ ከባዱ ነገር ልጅ ይዞ ከባድ ነው በጣም በጣም ማለት ነው። ግን አንተ ጉራ ብቻ ነው፣ ጉራ ብቻ ማለት ነው። ጉራ ብቻ ምን ለወደፊት መጥቸበት እራሱ ስራውን ሁሉ በደንብ ነው። ጉራ ብቻ ማለት ነው። አንዲት ለማትረባ ሴት ያውም ደግሞ የሴት ቅጥ ለለላት ብለ የምታከብርህን በክብር የያዘችን፣ ለነገሩ ሚስት ሳይሆን እናት መስላት አይታ ነው። እሷም እንዳለችው እናትህ መስላት አየች፣ እንክብካቤው ሲበዛብህ ማለት ነው። ከዚያ ሌላ እንደዚህ አድርጋ በጥፊ ያንጓልልች ማንም እንዳይነካት አድርጋ በመተት በድግምት ማንንም በጥፊ የምትመታ ጎላላ ገባ ያልተቀጣች በቤተሰቡ ያልተቀጣች እችንን አገብተህም ራሱ የምታወራው ነገር ስለዚህ ትናንት የሰራኸው ቪዲዮ ላይ ምንድ ነው የሚባለው ነበረህ ማለት ነው መረጃው ነበረህ ማለት ነው ወደ ይመን እንዳሄደች ስለዚህ መረጃው ደርሰዋል ማለት ነው እዚያ ጋ ወጣ እንደዚህ ያልክበት ምክንያት እስኪ እናያለን መጨረሻው